አንዳንዴ እውነት የምትወዱት ሰውን የምትመኙት ምኞት ይሆንላችኋል። ና ይሄ ዛሬ ይሄ ምዬ እንደዚህ አሪጋ ከብሮ ጋ ታገኝታለች፣ አይደ ጠዋት የሆነች ከወደኛ ጋ ጠዋት ስናውራ ነበረ ጉዳዎች እግዚአብሔርን፣ ይሄ ምዬ እንደዚህ አሪጋ ከብሮ ጋ ጥሩ ጊዜ ብታሳልፍ ብለን እየተመኘን ነበረ፣ ትላላችሁ እግዚአብሔርን፣ እንዳል ነው ጠዋት እንዲያውረ ነው ዛሬ አሁን ቀን ላይ እንደዚህ ሆና መጣች ማለት ነው። ደስ አይልም ግን፣ እግዚአብሔርን ምርጥ ምኞት ስትመኙ ለሰብ ልጅ ሆነው ነው የሚታዩትና ጥሩ ምኞት ተማኙ ለሰው ልጅ። እኔ ደስ ብሎኛሉ። ነሲ ነግራቸው እና ዛሬ ቪዲዮ እንዴት አያችሁት? እንዴ እንዴ ትላላችሁ። ባል እና ምስት ትላላችሁ። አቦ ወይኔ ጉዳችን፣ ወይኔ ጉዳችን ዘንድሮ። ማታ የዤሊኔ ማ ሊሞት ነው መሰለኝ። በነሱ ፍቅር ተይዬ እንዳለሞት ብቻ ምር ነው የምላችሁ። ቴኔ ማ ፍቅር አሁን ላይ እየተጨመረ ነው እየጨመረ እየጨመረ ሮማንቲክ ውስጥ እየገባው ነው ትላላችሁ። ወይም ተሻለ ዘንድሮ ይጠብቁ ሶ ምንድነው ምንድነው ሄሚዬ ዛሬ ባዶ እስኪ መጣ ድረስ ትላንትና ያደረገላት ነገር ደስተውቶኛ አላማ ሰገንኩም ብላ ለማመስገን ጨምራ ሁሉ ነገር ምግብ ምበለው ምግብ አዘጋጅታ ጠቅ ቅውጥ ብላ ጠብቃለች። ሚስቱ ማለት ነው አባቴ ይላል። አንቺንማ ያገኛው ወንድ የተባረከ ወንድ ነው ብዬ ነበር። ቡሩክ የተባረከ ሰው ነው በቃ። ሄሚዬም ደሞ አንቴን በማገኛት የተባረከች ሴት ነች አንተም ሄምዬ በማገኛት የተባረከ ሰው ናክ ማለት ነው። የምር ነው የምላችሁት። እጥን ምጥና አድርጎ የፈጠራት ሴት እኮ ነኝ ውዶቼ። ወይኔ በላቸው ደስ የሚል ይባላል ደስ ይላል። ሰው ለማናኛውም ሰላም ሰላም ውድና የተከበራችሁ ውድ ቻና ለቤተሰቦች እንዴት ናችሁ? ደህናናችሁ ወይባላችሁ? በፎታ ሰላማችሁ ብዛ እኔ ጋ ሁሉ ሰላም ነው ውዶች። ድምፅን ቀስ አድርጌ ነው እያወራዋሎች አምሶሪ ው የሆነ ትንሽ ብዙም የማይመችበት ቦታ ስለሆንኩ ነው እና እና በቃ ድምፅ እንትን ድምፅ ጨምራችሁ ማሰማት ትችላላችሁ። የእኔ ድምፅ ምናፍቃችሁ እኔ ቪዲዮ ሲሰራ ደስ የሚሉ ሰዎች አላችሁ። እኔ በዚህ እውጥነት የተወሰነ ሰዎችን የማቁ ሰዎች አላችሁን። እኔ ተከታይ ላይ በቃ በጣም አመሰግናችሁ። የምር የሚትወዱኝ ሰዎች አላችሁ። ቴንኪዩ። የምር የሚጠሉኝ፣ እኔም በጣም እወዳችኋለሁ። ችግር የለም። ማለት የሚወዱን ሰውን ብቻ መውደት አይደለም፣ የሚጠላውን መውደት ጥሩ ነው። ገባችሁ? ዛሬ እንዳያቸው ሀይሚና ቡሩክ አንዱ ነው መተዋል። እንዴት አያችሁት? ትላንትና አዲስ ቤት ላይ ገብቶ ነበር። ዛሬ ደግሞ አዲስ ቤት ላይ ደግሞ ደስ ይበለኛል ብላ ደስታ ወይም ደግሞ ለመገለጽ ለባሏ ምግብ ሰርታ አበባ መሬት ላይ ምንድን ባለው ምን ብዬ ልናገር፣ በቃ እንደዚህ ስናገር ራሱ ውስጥ በቃ ደስ ነው ብለኛለች። ዛፍ ስትናገር ትላንትና በጣም ነው የምትገርመው። ንጹር ስሜሽን ስለጠረው ማለት ነው ሶ

ይቀባ ችግር የለም። እኛ እኮ ቤተሰቦች እኮ ነን። እንግዲህ አንዳንድ አይና ወጣዎች ካላችሁ ምስጢር አትዩ። እሺ፣ ምስጢር አትዩ። ምስጢር ማየት የለባችሁም። ምስጢር ነው፣ ገባችሁ? ምስጢር ነው። ምስጢርን ጠብቁ። ለማንም ለሌላ ኦዲንስ እንዳት ነገሮ። ጨረቃ ፋሚሊዎች ብቻ ካወቃችሁ ይበቃል። እሺ። ሌሎች እንዳት ማወቅ የለበትም። የጨረቃ ፋሚሊ ሁላችሁ፣ ጨረቃ ፋሚሊዎች፣ እኛ ቤተሰቦችን ነገር እያሳደገ ነው። እኛ ስለሆነ እኛ እናቃል ሁሉም ነገር። ግን ሌላ ማለት ነው፣ ግሬስ ፋሚሊ፣ ሮያል ፋሚሊ እንዳያውቅ። እሺ፣ ደብቁ። እነማነኛው ማውቄ ነው የካሜራ ላይ የወጣ ነገር ምን ይደበቃል? ምንም አይደበቅም። ነገር ግን ይህ ማክል አትፍሩ። በመዳራሳቸው ጊዜ ማሳለ ከፈለጋችሁ እኛ ፊት ላይ የሚታሳዩት ነገሮችን በጣም ደስ ይላል። ግን ከካሜራ ጀርባ ላይ የበለጠ ጊዜ ማሳለፍ የምትፈልጉ ከሆነ ካሜራ ይዛችሁ እንዳትመጡ፣ ጊዜያችሁን አሳልፋችሁ በኋላ ወደ እኛ ነው ማለት ነው። እንደዛ ነው የሚሻለው። አዎ ማፈራት የለባችሁ፣ አትብሩ፣ አትሸማቀቁ። የኔ ውዶች፣ የኔ ታዳጊዎች። እና ዛሬ የሚኪሮቹ ደስ ይላል። ከየሚየን የሚጠብቅ ነገር ነው የተናገረችው። ቀልዶ ቀልዶ ኪሱ ባዶ አለ። ምንድን ነው አሁን ላይ እውነት የምር ነው። እንደ ቀልድ አድርጌ ቅድም ከቅድም ጀምሬ እንዲያወራው እውነ እውነ ማለት ቀልድ አይደለም። ገባችሁ? ምንድን ነው ማውራው ነገር ብኖር እኔ እናንተ ማለት ማተጋገዝ፣ ማተሳሰብ አለ። እንደዚህ አይነት ሀሳብ ውስጣችሁ ላይ መኖር አለበት ብላለች። በቃ ከቅመማ እኮ ይሄ ነው እኮ ደስ የሚል ነገር ውዶች፣ የምር ከሷ ብዙ ነገር እኮ ደስ የሚል ነገሮች አሉ እና እርስ በራሳችን ማከባበር እና ቤተሰቦችን አምጥተን እንድንመርቅ። በቃ እኔ የኔ ልባም ሴት ምን አባቴ ያረግልሽ እግዚአብሔር። እኔ አንዳንድ ሴቶች ተገጥመውች አሉ፣ ይሄ አባቴን እናትን ዞር ብሎ ማያዩት እነሱ። አሁን ግን እነሱ እንድመርቁ፣ በቃ የቤተሰቦች ምርቃት ሕይወትን በቃ ጉዟችን በቃ በትክክል እንድትመሩ ያግዛችኋል። የእናት ምርቃት፣ የአባት ምርቃት፣ የቤተሰቦች ግን እና አንዳንድ ሰዎች ትዳር ራሱ እናትና እና አባት ሳይ መርቆ ትዳር ይጀምራሉ። ነገር ግን ብሩክ እና ሄሚ እግዚአብሔር አምላክ ይህን ልብ እንዳይቀየርባችሁ የምር ነው ብዬ ነው የምጸልየው። መቼም ማለት ነው እና በጣም ጥሩ ልብ ያላችሁ ልጆች ናችሁ፣ አስተዋዮች ናችሁ። የምር ነው የሚላችሁት በቃ በዚህ እድሜ ላይ እንደዛ ማስታወስ ማወቅ ጥሩ ነው። እና የበለጠ እንድታውቁ እግዚአብሔር ያግዛችሁ ብዬ እኔ ነው የምጸልየውን ለእናንተ። እና ደስ ይላል፣ የምር ደስ ይላል። ሆነት በቃ ቤተሰቦች የመረቀው ነገር እናት የመረቀችው ነገር ይወላችሁ ፍሬ ያፍርቶ ነው የምታዩት። አባት የመረቀው ምርቃት ፍሬውን ያፍራል። ከልብ የመረቀው ምርቃት፣ ቤተሰቦች የመረቀው ምርቃት ነገ መልካም ቦታ እንዴት ደርሱ ያግዛቸዋል። የምር ነው። ከምንም በላይ እናት እና አባት ቁጭ ብሎ ይመርቁ። የምር ነው ያለው ነገር እነሱም የሚያስደስት ነገር አርጉና፣ በቃ ተመረቁ። የምር ነው። የአባትና የእናት መርቃት ህይወታችሁ እንዲለምልም በቃ እንደ አበባ ማለት ነው። ውብ ሆናችሁ እንድትኖሩ ነው የሚያግዘው። አበባው እኮ ዝናቡን ካገኘ እንዴት አባት እንደሚያምር ታውቃላችሁ። ብዙ ፍሬዎች ወይም ብዙ ዛፍ ዝናብ ማለት ምንድነው? ባለው ዝናብን ሳያገኝ ቢቆይ ቢቆይ ምንድነው የሚሆነው? የቆመበት ቦታ ነው የሚደርቀው ገባቸው ሄደው የአባትና የእናት ምርቃት የሌለ ሰው የቆመበት ቦታ ፍሬውን ሳያገኝ ደርቆ ነው የሚኖሩ። ገባችሁ ደርቃችሁ እንዳትኖሩ ይምር። አባትና እናትና የመረቀ ህይወት በጣም ፍሬ ያለው ደስተኛ ሆናችሁ የምትመኙት ምኞታችሁ ተሳክቶ ነው የምትኖሩት። እንደዛ ነው የምላችሁት። እናትና አባት ይመርቃቸው ይምር። ምንም ብትሆንም እናት አባት ምርቃት ያገኘው ሰው ወጥቆ አይወጥቅም። እና የእናት እና የአባት ምርቃት ያላቸው ሰዎች ደስ ይላል። የምር በጣም ነው ደስ የሚሉ። ምርቃትን አትናቁ። ማንኛውም ሰው በማረቅ ና ወዳችሁ። ውዶች ይህን ቪዲዮ ሼር ላይ ያርጉ፣ ሰብስክራይብ ያርጉ እና እንደዛ ነው እኔ በቃ እየተሰማኝ ነው የተናገርኩት። እና እግዚአብሔር ህይወታችሁ ላይ ሁሉ የተለያየ የለምለመ በቃ ፍሬ የሚያፈር ነገር ያርግላችሁ። እና በተረፈ ወዳችኋለሁ። መልካም ምሽት ይሁንላችሁ። ቡራና ሀይሚ ማለም እግዚአብሔር ፍቅር ሲጨምር ፍቅር ላይ ፍቅር፣ ደስታ ላይ ደስታ፣ ማተሳሰብ፣ ማከባበርን በቃ ሁሌም እንደዚያ ነው የሚለው የመቻቸው ወዳችኋለሁ። መልካም ምሽት ይሁንላችሁ። ቪዲዮን ላይክ አርጉ እሺ፣ ውዶች ቤትኔ ደግሞ ሰብስክራይ አርጉ። አይከፈልበት ይከፈላል አይከፈልበትም። ሼር ማድረግ ይከፈላል አይከፈልበትም። ሰብስክራይ ነካሪጋችሁ የደውል ምልክቱን ጪናችሁ።